እኛ ባለጊዜ ነን። እናንተ በጣም በአጭር ጊዜ ባለጊዜ የሚያደርጋችሁን ነገር አሁን ላሳያችሁ ነ ዛሬ ጉዟችንን አድርገን የነበረው ወደ ሪያሊቲ ሪል ስቴት ነው። እንዴት ትርፋማ እንደምትሆኑ ከመንገዴ በፊት ሪያሊቲ ሪል ስቴት ስራው ላይ ከገባ ድፍን አስር ዓመታትን አስቆጥሯል። በዚህ አስር ዓመታት ውስጥ ስምንት ሳይቶችን በጊዜው ያስረከበ ድርጅት ነው። ሪል ስቴቶቻቸውንም የሚሰሩት ራሳቸው ኢምፖርት ባደረጉት እቃ ነው። በ800 ሺህ ብር ቅድመ ክፍያ ለግዙሪ ስታንዳርድ አሟልቶ ትርፋማ ከሚያደርጋችሁ ሳር ቤት ሳይት ከሚሄዳችን በፊት ደንበል የሚገኘውን ሳይት እናሳያችሁ። የግንባታ ማቴሪያሎቹ ስታንዳርዳቸውን የጠበቁና ኢምፖርት ናቸው። ይሄ ደግሞ ለነዋሪዎች የሚሆን ጂም እና ስፓ ነው። አሁን የምናሳያችሁ ሳምፕል ሀውሱ ነው። ስለዚህ ቤት በጣም ያስደነቁንን ነገር ልንገራችሁ። የራሱ የሆነ የፋይር አላርም ሲስተም ያለው ሲሆን፣ ኪችናችሁ ውስጥ ደግሞ ሁለት አይነት ሳከር ነው ያለው። የካርጎ እና የሰው ሊፍትም አለው። ለእንግዳ የሚሆን ራሱ ፓርኪንግ አለው። ጀነሬተር፣ የከርሰ ምድር ውሃና የጋራ መገልገያ ቦታዎች አሉት። ሌላው በጣም ያስገረመን ይሄ የምታዩት በር መቶ ኪሎ ሲሆን እሳትን መቋቋም የሚችል ነው። ሬስትሩሞቹም በጣም ፋንሲ ናቸው። ታዲያ ይህን ሁላ ነገር ያሟላ ቤት ከ800ሺ ብር ቅድመ ክፍያ ጀምሮ ሳር ቤት መቻሬ ሜዳ ፊት ለፊት ሁለት የተለያዩ ሳይቶች ላይ ቤቶም በፈለጉት አማራጭ በዚህ ስልክ ደውለው የራሱ ያድርጉ። ሰዓት ስለማይበቃን እንጂ ብዙ ያስደነቁ ነገሮች ነበሩ ስለዚህ ሳይት። እናም ባለጊዜ ማለት ጊዜውና ገንዘቡን የሚጠቀም ነው። እርስዎም ገንዘብና ጊዜውን በአግባቡ ይጠቀሙ። ቀሪ መረጃዎችን ከታችን እናስቀምጥላችኋለን። ሰላማችሁ ይብዛለን።